በመጀመሪያውም ስራዬ አራት መቶ ብር ተቀበልኩ። አስባችሁታል። ለንደነ የቤት ክራይ ለሌለበት ሰው 400 ብር 400 ሺህ ብር ነው። እንዴት ነው በዚህ በምታዩት ስታካም ሳምሰንግ 64 በ3 ስልኬ ዩቲዩብ መስራት የጀመርኩት የሚለው ይሆናል የዛሬው ቪዲዮአችን። ሁሉም ነገር የሚጀምረው የ11ኛ ክፍል ተማሪ እያለው ነበር። ያው እንደምታውቁት እንደኔ ከዝቅተኛው ማህበረሰብ ከወጣችሁ፣ አልፎም የመንግስት ሰራተኛ ልጅ ከሆናችሁ ትምህርት መማር በጣም በጣም አሰልቺ ነው። በቃ የሆነ ነገር ፈጥራችሁ የራሳችሁን ነገር ለመያዝ ታስባላችሁ። ሳምቡሳ መሸጥም ሆነ ዘራ መድኃኒት፣ ዘበኝነትም ሆነ ጽዳት፣ በቃ ምናለፋችሁ ብቻ መላ ይገኝበት። በዚህ ሐሳብ ላይ እያለው አንድ ገራሚ ሐሳብ ወደ አይምሮዬ ብልጭ አለ። መብሩክ፣ አንተ ቲክቶከር ነህ አለኝ። ዋው፣ እኔም ተመቸኝ ጀስት በቃ ስልኬን ደቅ አድርጌ የመሰለኝን መደነስ ሆነ መስፈን ስለ ሐክም ሆነ ስለ ቴክ በቃ የመሰለኝን መዘላበድ ጀመርኩ። ግን በሚያሳዝን ሁኔታ እሱም ሊሳካ አልቻለም። ይሄ ደግሞ በጣም በጣም ያናዳል። እዚህን ጊዜ ነበር ሁለተኛውን ሥራዬን የጀመርኩት። ሁለተኛው ዲሽ ስራ ነበር። ያው እንደምታውቁት ይሄ እንደ ቲክቶክ አይደለም፣ እውቀት የሚባል ነገር ያስፈልገዋል። እኔ ደግሞ እንኳን ዲጅ ሥራ ልሠራ ይቅርና ከኢቢኤስ ቲቪ ወደ ፋና ሪሞት ለመቀየር እንኳን የመፈራ ልጅ ነኝ። አስባችሁታል? ግን ዲጅ ሰሪ ሲሆን፣ ስለዚህ ምን ማድረግ አለብኝ? ዩቱብ ላይ ቪዲዮዎችን ማየት። አዎ ጀስት ቀላል ነው። ሁለት ወር ሦስት ወር መልፋት፣ ገንዘብ መውጣት የለውም። ይህ ማለት በአንድ ድንጋይ ሦስት ወፍ ማለት ነው። ሦስት ወፍ ያልኩበት ሰበብ፣ አንደኛው ገንዘብ መውጣት የለውም በስልካችን ነው። ሁለተኛው ሁለት ወር ሦስት ወር መመላለስ የለውም ሶስተኛውና ወሳኙ ከዩቱብ ጋር እንድተዋወቅ መንገድ ይከፍትልኛል። ጣያቸዋ አገኛችሁኛ ምን አይነት ጄት ሰው ነኝ። በዚህ መልኩ ቪዲዮ ብቻ በማየት በተወሰኑ ቀናቶች የዲሽ ስራ ፒኤችዴን መያዝ ቻልኩኝ። በዚህን ጊዜ ነበር ስልኬ ባላሰብኩት መንገድ የጮ። እኔም አንስቼ ሄሎ ስል ይቅርታ ዲሽ ሰሪ ፈልጋለን አሉ። ዋው በደስታ ነዋ። ሄጄ በደስታ እየከነፍኩ ሰራሁላቸው። በመጀመሪያውም ስራዬ 400 ብር ተቀበልኩ። አስባችሁታል? ለንደን የቤት ክራይ ለሌለበት ሰው 400 ብር 400 ሺ ብር ነው። ለካ እንዴት እንዳገኘው ስራውን አልነገርኳችሁም። ምን አይነት ቀሽም ሰው ነኝ። በአንድ አዝግ ጓደኛዬ አማካኝነት ነው ስራውን ያገኘውት። ለሱም የጨብሲ አንድ አመድ ገጨውት። በቀረችው 300 ብር ትብላው ብሬን ጨፈርኩበት። በዚህ ሁኔታ እያለሁ ነበር ሶስተኛው ሀሳብ በድንገት ብልጭ ያለልኝ። ሶስተኛውም ዩቲዩብ ስራ ነበር። ግን አሁንም ስለ ዩቲዩብ አከፋፈት የማውቀው ነገር የለም። አሁንም ልክ እንደ ሁለተኛው ስለ ዩቲዩብ ዩቲዩብ ላይ መማር ጀመርኩ። በተለይ በተለይ ስለ ዩቲዩብ እንዳው ከረዱኝ ቻናሎች መካከል አቡጊዳ ሚዲያ እና ኢትዮ ኮምፒውተር እስኩል፣ በዚህ አጋጣሚ ምስጋናዬን ልቀጫቸው ፈልጋለሁ። ብቻ በባሌም ሆነ በቦሌ ዩቲዩብ ቻናሉ ተከፈተ። ጀስት በቃ ለመጀመሪያ ያክል ድሮ የሰራሁት አንድ ቲክቶክ ቪዲዮ ነበር። እሱን አፕሎድ አደረግኩት። በነጋታውም እንደ ቀልድ ገብቼ ሳየው ቪዲዮ ቫይራል ወጥቶ ነበር። በአንድ ቀን 4000 ሰው አይቶት ነበር። ትንሽ ሊመስላችሁ ይችላል፣ ግን ለአንድ ጀማሪ ግን በጣም በጣም ብዙ ነው። በመጀመሪያ ቪዲዮዬም በደስታ ፌንት ልበላ ምንም አልቀረኝም ነበር። በነገራችን ላይ ግን ፌንት ምንድነው? እሺ፣ እሺ፣ በቃ እሱን ተውትና ወደ ጉዳያችን ስንመለስ፣ እኔም በደስታ ብዙ ቪዲዮዎችን መስራት ጀመርኩ። ብቻ የመሰለኝን ስለውበት፣ ስለቴክ፣ ስለዲጂታል ማርኬቲንግ ዝም ብዬ የመሰለኝን ዘላበድኩ። ፋራናት በሉኝና ስለ አላሙዲን ሁላ ፈተፈትኩ። ግን ይህን ሁላ ቪዲዮ ስሰራ ያገኘሁት ሰብስክራይብ መቶ ሀያ አንድ ሰብስክራይብ ነበር። እጭ በድጋሚ ተስፋ መቁረጥ ውስጥ ጋባው። ሁሉም ነገር የተለወጠው ለእረፍት ወደ አዲስ አበባ በመጣውበት ጊዜ ነበር። አዲስ አበባም ስመጣ አብዛኛውን ሰዓት በመቀመስ ስለማሳለፍ በድጋሚ ጠንክሬ መስራት ጀመር። በአንድ ባላሰብኩት ቪዲዮ ህይወቴ እንደ አዲስ ይለማለም ቻለ። ያን ቪዲዮ የዓለማችን አስር ቆንጆ ወንዶች የሚለው ነበር። በዛ ቪዲዮ ብቻ ቻናሌ በፍጥነት ማደግ ቻለ። በአንድ ወር በማይሞላ ውስጥ ቻናሌ 1000 ሰብስክራይብ ደረሰ። ይሄ ለኔ በጣም በጣም አስደሳችው ዜና ነበር። በነገራችን ላይ ግን ለምን ነው ሰብስክራይብ ማታደርጉ? በገገማው በቃ ሰብስክራይብ አድርጉ። የሚገርማችሁ ነገር ይሄ ሁላ ቪዲዮ ስሰራ በአንዲት 64 በ3 በሆነችው ስታካም ሳምሰንግ ስልኬ ነበር። በቅርቡም ቻናላችን ሞኒታይዝድ ሊሆን እየተንደረደረ ነው። የኔ ባክግራውንድ ባጭሩ